ልብስ ማጠቢያ ፈሳሽ ሳሙና ላይ ቅርንፉድ ይጨምሩና ጎረቤቶቹ እንኳን ይህንን የማይታመን ሽታ ምን እንደሆነ ይገረማሉ። ይህን ብልሃት መጠቀም ከጀመሩበት ጊዜ ጀምሮ ውድ የሆኑ የሚረጩና አርቴፊሻል ኤር ፍሬሽነር መግዛት ያቆማሉ። ቀላል ተፈጥሯዊና የማይታመን ውጤት ነው። እንጀምር። በመጀመሪያ አንድ ትንሽ ድስት ያዘጋጁና ቅርንፉድ ይጨምሩ። በመቀጠል አንድ ኩባያ ውሃ ይጨምሩ። ድስቱን መካከለኛ ሙቀት ላይ ያስቀምጡትና ለአምስት ደቂቃዎች ያህል እንዲበስል ያድርጉ። በሚሞቅበት ጊዜ ተፈጥሯዊ የቅርንፉድ ዘይቶች በውሃ ውስጥ ይለቀቃሉ። ወጥ ቤቶ ሞቅ ያለ አስደሳች ማዕዛ ማሽተት ይጀምራል። እመኑኝ፣ ወዲያውኑ ያስተውሉታል። ከአምስት ደቂቃዎች በኋላ እሳቱን ያጥፉና ድብልቁን ያቀዝቅዙ። በጥንቃቄ ያጣሩ። ከቅርንፉድ የተቀዳውን ውሃ ወደ ባዶ የመርጫ ጠርሙስ ውስጥ ገልብጡት። ከሚወዱት ልብስ ማጠቢያ ፈሳሽ ሳሙና አንድ ብርጭቆ ወደ ጠርሙስ ውስጥ ጨምሩ። ይህ ለረጅም ጊዜ የሚቆይ መዓዛ ይጨምራል። ለተሻለ ውጤት ጥሩ መዓዛ ያለው የልብስ ማጠቢያ ፈሳሽ ሳሙና ስሪት እንዲጠቀሙ ይመከራል። ነገር ግን በእጁ ያለውን ማንኛውንም መጠቀም ይችላሉ። ትኩስነቱን ለማጉላት ጊዜው አሁን ነው። በጠርሙስ ውስጥ አንድ ኩባያ ነጭ ኮምጣጤ ይጨምሩ። ኮምጣጤ መጀመሪያ ላይ ጠንካራ ሽታ ሊኖረው ይችላል፣ ነገር ግን አይጨነቁ፤ ሽታው በፍጥነት ይጠፋል፣ እናም ደስ የማይል ሽታዎችን በማጥፋት ድንቅ ነገሮችን ይሰራል። በመጨረሻ ሁለት የሾርባ ማንኪያ እቃ ማጠቢያ ሳሙና ይጨምሩ። ይህ ቀላል መደመር ቀመሩን ተጻቆ እንዲቆይና ትኩስ ጠረኑን እንዲጨምር ይረዳል፤ እንዲሁም ንጹህ መዓዛ ይተዋል። አንዴ ሁሉም ነገር ከገባ በኋላ የመርጫ ጠርሙሱን በደንብ ይዝጉና ሙሉ በሙሉ እስኪቀላቀል ድረስ በደንብ ይምቱስ ውጤቱስ ታዲያ ኃይለኛ ሁለገብ፣ በመኝታ ክፍሉ፣ በመታጠቢያ ቤቶ፣ በመደርደሪያዎቹ፣ በመጋረጃዎቹ እና የቤት እቃዎቹ ላይ እንኳ ሳይቀር ይርጩት። ቤቶ የማይታመን ጠረን ይሞላል። ነፍሳትን ለማስወገድ ይረዳል። ትክክል ነው። ዝንቦች፣ ትንኞችና በረሮች እንኳ ሽታውን መቋቋም አይችሉም። የቤቶን መዓዛ የሚያድስና ከነፍሳት የሚከላከል ተፈጥሯዊ ሁለት በአንድ መፍትሄ ነው። ዛሬ ይሞክሩትና ውጤቱን ይንገሩን። ይህን ጠቃሚ ምክር ከወደዱት አስተያየት መስጠቶን አይርሱ። ተግባራዊና ተፈጥሯዊ መፍትሄዎችን ለሚወድ ጓደኛው ያካፍሉ።